በአንድ ጉዞ ብቻ የአሳ አጥማጅ መርከቦች በሺዎች የሚቆጠሩ ስኩዊድ መያዝ ይችላሉ። ግን እንዴት ስኩዊድ እንደሚስቡ አስባችሁ ታውቃላችሁ? እነዚህ ፍጥረታት ብዙውን ጊዜ በጥልቁ ውቅያኖስ ውስጥ ሲኖሩ የማብራት ችሎታ አላቸው። በመሆኑ እነዚህ ስኩዊድ ብርሃንን በመለየትና ወደ እሱ በመሳብ ይታወቃሉ። ለዚህ ነው የአሳ ማጥመጃ ጀልባዎች በምሽት ኃይለኛ መብራቶችን በማብራት ከጥልቅ ባህር ወደ ላይኛው ክፍል የሚስቧቸው። ከዚያም አሳ አጥማጆች እነዚህን አሳዎች ለመያዝ ልዩ መንጠቆ ይጠቀማሉ። እሱም ባለብዙ ቅርንጫፍ የሆነና ምንም አይነት ስለት የሌለበት ሲሆን በየአንድ ሜትር ርቀት ይጠመዳሉ። ታዲያ እነዚህ መንጠቆች የበለጠ ትኩረት ለመሳብ በሚያበሩ ነገሮች የተሸፈሩ ናቸው። ልክ ስኩዊዱ ሲቀርብና መንጠቆውን ሲነካ ወዲያውኑ ይይዛል። ቀጥሎም የኤሌክትሪክ ማሽኑ መስመሩን ወደ ላይ በመሳብ ሙሉ የስኩዊድ ሰንሰለት ይሰራል። መንጠቆቹ ስለት ስለሌላቸው ስኩዊዶቹ በሮለር ላይ ሲያልፉ ይንሸራተቱና በቀላሉ ወደ መረብ ማጓጓዣ ላይ ይወድቃሉ። በቀጥታም ወደ ማጠራቀሚያው ይንሸራተታሉ። በዚህ መንገድ ነው እንግዲህ ይህን ያህል ስኩዊድ በብቃት መያዝ የቻሉት። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።